ሰላም እንደምን አላችሁ? ስሜ ይርጋለም ታደሰ ይባላል የወሎ ቤተ አምሐራ የልማትና የበጎ አድራጎት ድርጅት ስራ አስኪያጅ ነኝ። ዛሬ እንግዲህ የተገኘ ነው በጀርመን ሀገር የሚገኙ ኢትዮጵያውያን ቤተ አምሐራ ዓለም አቀፍ ማህበር አባላቶች ደሳለኝ መሐመድና መካ በጀርመን ሀገር ፍራንክፈርት ከተማ ከሚኖሩ ወገኖቻችን ባሰባሰቡት ሀብት ለወገኖቻችን እኛም አለን ለማለት ግምቱ ወደ 1.4 ሚሊዮን ብር የሚሆን 130 ኩንታል የምግብ የስንዴ ዱቄት ድጋፍ ለማድረግ ነው። እንግዲህ ዛሬ መጋቢት 23 2017 ዓ.ም ሰቆጣ ዙሪያ ወረዳ ላሉ ወገኖቻችን ድጋፍ ለማድረግ፣ እንግዲህ በትናንትናው እለት ደግሞ ደሃና ወረዳ አምድ ወርቅ ከተማ ላይ ነበርን። ተመሳሳይ ድጋፍ እንደዚሁ አድርገን ነው ዛሬ ዚህ የተገኘ ነው ማለት ነው። እና በቀጣይም እንግዲህ እንደዚህ አይነት ድጋፎች ባለፈው 2016 እና 17 መጀመሪያ አካባቢ ላይ ጉዳት ለደረሰባቸው የህብረተሰብ ክፍሎች የተፈጥሮ አደጋ ጉዳት ለደረሰባቸው የህብረተሰብ ክፍሎች የፈጥኖ ደራሽ የሰብዓዊ ድጋፍ ለማድረግ ነው። ዛሬ ዚህ የተገኘ ነው። እና ከዚህም በፊት በዋግኽምራ የተለያዩ ወረዳዎችና ቦታዎች ላይ እንደ ጻግብጂ አስከተማ ደሃና ያሉ ቦታዎች ላይ ድጋፍ አርገናል፣ በዚህ በቅርብ ጊዜ ማለት ነው። ስለዚህ አሁንም ያለው ለትችግር በጣም ለትችግር የተጋለጠው በዚህ ወረዳ እንኳን ሰቆጣ ዙሪያ እንኳን ወደ 49700 በላይ ለትችግር በከፍተኛ ሁኔታ የተጋለጠው ወገኖች እንዳሉ እየነገሩን ነውና የሚያሳየው መረጃ። እኛ እንግዲህ ዛሬ ደግሞ በጣም ከዛ የከፋ ችጉር ላለባቸው ለ1040 ወገኖች ነው ዛሬ ድጋፍ የምናደርገው ና በቀጣይ ደግሞ እኛ ስንሄድ በሀገር ውስጥም በውጭም ላሉ ኢትዮጵያን ይህን መረጃ በመንገር በተከታታይ ደግሞ ለሚደግፉን ቤተ አምሐራ ዓለም አቀፍ ማህበር ለእነሱም ለስራ አስኪያጁ ለጋሽ ለአቶ ተፈራ፣ ለፀሐይ፣ ለአቶ ሙሉጌታ ውጭ የሚገኙ አስተባባሪዎች ናቸውና ለእነሱ ይህንን ነገር በመናገር ቀጣይ ደግሞ እንደው ይህ ህብረተሰብ በእርዳታ ብቻም ሳይሆን ምርጥ ዘርን በማምጣት ምርጥ ዘርን በድጋፍ በማድረግ ከእለት ጉርስ በዘለለ እንደዚህ አይነት ስራዎችን ለመስራት በዚህ ውስጥ የሚቻል ከሆነ እግዚአብሔር የሚረዳንም ከሆነ ጥረት እናደርጋለን። ነገር ግን ዛሬ መተን እዚህ እዚህ ያሉ ወገኖቻችን አይዟችሁ፣ በርቱ፣ ወገን አላችሁ። በውጭ የሚገኙ ወገኖቻችን ደግሞ ይህንን ነገር ለወሎ ቤተ አምሐራ በጎ አድራጎት ድርጅት በአደራ መልክ አድርሱ ተብለን ነው ከተለያየኛ ከወሎ አካባቢ ተሰባስበን ነው ይህንን ድርጅት መስርተን ወደዚህ ድጋፍ እያደረግን ያለ ነውና፣ አሁንም ቢሆን በውጭ ያሉ ወገኖቻችን የተለያዩ ሕይወት ውጣውረድ ቢኖርባቸውም ከዛ ውጣውረዶቻቸው መለስ ብለው በውጭ በዚህ ሀገር ውስጥ ያሉ ወገኖቻችን ችግር እኛም መካፈል አለብን በማለት ነው ዛሬ ዜ የተገኘ ነውና፣ ስላየናችሁ ስለጎበኝናችሁ ደስ ብሎናል። አይዟችሁ፣ በርቱ ለማለት ያክል ነው። አመሰግናለሁ። የተገኛችሁት የሰቆጣ ወረዳ በወሎ ቤተ አምሐራ ዓለም አቀፍ በጎ አድራጎት ማህበር ነው። ይህንን በሰቆጣ ወረዳ ላይ ከፍተኛ የሆነ የጎርፍና ከፍተኛ የሆነ በዝናቡ ምክንያት እንደምታውቁት በወረዳችን በርካታ የሰው ኃይል በችግር ውስጥ ነው ያለው ከሴፍትኔትና ከተለያዩ ድጋፍ ከሚደረግላቸው የማህበረሰብ ክፍሎች ውጭ የሆነ ወደ 49700 የሚሆን ህዝብ በከፍተኛ የሆነ የረሃብ እና የድጋፍ የሚጠይቅ ማህበረሰብ ነው ያለው። ይህንን የወረዳችንን ከፍተኛ የሆነ የህዝብ ቁጥር እስከዚህ ሰዓት ድረስ በእንደዚህ አይነት መልክ ድጋፍ የሚያደርግልን በጎ አድራጎት ድርጅት ማግኘት አልቻልንም። በዚህ አመት የመጀመሪያችን ነው የሚሆነው። በጎርፍና በአጠቃላይ በነበረው የክረምት ችግር የወረዳችን ማህበረሰብ የምግብ እጥረት ከገጠመው ጊዜ ጀምሮ የወረዳው አመራርና የሚመለከታቸው የግብርና ስታፎች የቅድመ ማስጠንቀቂያና ምግብ ዋስተኛ ባለሙያዎች በሁሉም በሃያ አምስቱን ቀበሌዎቻችን ዙረው አጥንተው ያንንም ለሚመለከተው አካላት መረጃውን የማድረስ ስራ እየሰራ ነው የከረም ነው። ሆኖም ግን ቅድም እንዳልኩት በሰዓቱ ደርሶ የምግብ ድጋፍ የሚያደርግላቸው የሚያግዘን በጎ አድራጎት ማህበር አላገኘንም ነበር። ስለዚህ ዛሬ ላይ የወሎ አማራ ዓለም አቀፍ በጎ አድራጎት ማህበር ለመጀመሪያ ጊዜ የደረሰልን ታላቅ ባለ ውሌታችን ነው። እንደምታዩት እዚህ ያለው በ1.4 ሚሊዮን ብር ወጪ የተደረገ ለአንድ ሺ 40 ሰዎች የሚያገለግል ከ140 ኩንታል አካባቢ 130 ኩንታል የዱቄት እለት ምግብ ደራሽ ነው ያደረጉልን ነው። ስለዚህ ከዚህም በላይ ቅድም እንደገለጽኩት በወረዳው ላይ እስከዚህ ሰዓት ድረስ በድፍረት ነው መናገር የምችለው፣ በተደጋጋሚ የአስቸኳይ ጊዜ እርዳታዎች ጭምር ያልተደረገለትና እየተዘለለ የመጣ ወረዳ ነው። ምክንያቱም ባናውቀውም። ለክልልም ለፌዴራልም በተደጋጋሚ የወረዳው አመራርን መረጃዎችን መሰረት አድርገን ለማድረስ ጥረት አድርገናል፣ ግን እስከዚህ ሰዓት ድረስ መድረስ አልተቻለም። ይሄ ብቻ አይደለም። የ ባጠቃላይ የሴፍቲ ኔት ፕሮግራሙም እንደምታውቁት በተደራጀ መልክ የደረሳቸው አይደለም። ስለዚህ የሴፍቲ ኔት አስቸኳይ ጊዜ እርዳታ ሲባሉ የነበሩት ሁሉ ተጠረቃቅመው ከዘጠና በላይ የሚሆነው የህዝብ ቁጥር ለ ለሶስት ወርም ለስድስት ወርም ለአንድ አመትም የምግብ ክፍቶት የሚያጋጥማቸው የህብረተሰብ ክፍሎች ሲጠረቃቀሙ በዚህ ልክ ከፍተኛ የሆነ ችግር ውስጥ ነው ያለው። ቅድም መግቢያ ላይ ያልኩት ወደ አርባ ዘጠኝ ሺህ ሰባት መቶ የሚሆነው ህዝብ ምንም አይነት ድጋፍ የሌለው ምንም አይነት ምርት ያላገኘ መቶ በመቶ ድጋፍ የሚያስፈልገውን የህብረተሰብ ክፍል ለይተን ነው ቅድም እንዳልኩት። አሁን ግን የሴፍትኔቱም ኔቱም እና ሌሎች ድጋፎችም የሚያቆሙ ከሆነ ግን በወረዳው ላይ ከ መቶ ሀምሳ ሰባት ሺህ በላይ ህዝብ ያለው ወረዳ ነው። ከዚህ ውስጥ ወደ መቶ ወደ ዘጠና ሶስት ሺህ የሚሆነው ህዝብ ደግሞ የተለያዩ ድጋፎችን የሚያስፈልገው ነው ማለት ነው። ስለዚህ ይህንን ታሳቢ አድርጋችሁ እንግዲህ በዛሬው ዕለት ይህንን ድጋፍ ይዛችሁልን የመጣችሁ የወሎ አማራ ማህበር በጣም ከልብ ነው የማመሰግነው በወረዳውና በተረጂ ህዝብ ስም። ቀጣይ ግን ይህንን ታሳቢ አድርጋችሁ፣ አሁን ምን ያክል በወረዳችን በርካታ የሰው ኃይል ለዛውም የሚያለማው የሰው ኃይል ከወረዳው ተፈናቅሏል። ለልማት የሚውለው ህዝብ ወደ ተለያዩ አካባቢዎች ሰርቶ ለመብላት የተንቀሳቀሳለ ከዛም አልፎ ደግሞ የሚላስ የሚቀመስ የሌለው አረጋውያንና ህጻናትን ሁሉ ይዞ የተሰደደ ብዙ ማህበረሰብ ያለበት ወረዳ ነው። ይህንን ግምት ውስጥ አስገብታችሁ የተለመደውን ትብብር እንድታደርጉልንና ዓለም አቀፉ ማህበረሰብም ድጋፍ እንዲያደርጉ በእናንተ አማካይነት የሚሄድበትና የሚተላለፍበትን ታሳቢ ያደርጋችሁ ቀጣይ ድጋፎቻችሁ እንዳይለዩንና ከዚህም በላይ በስፋት ልንጠይቃችሁና ልናስቸግራችሁ እንደምንችልም ለማሳሰብ ወዳለሁኝ። በአጠቃላይ ግን አንድ ሺ አርባ የሚሆን ሰው 1.4 ሚሊዮን ብር ድጋፍ አድርጋችሁ ለጊዜው የነፍስ አድን ስራ በመስራታችሁ በወረዳው ሕዝብ ስም ከልብ አመሰግናለሁ፣ አመሰግናለሁ። ስምሽ ስምሽ ማልበል ከየት ቀበሌ ነው? አስቴር ብርሃኑ አስቴር ብርሃኑ። አዎ። ዛሬ ምን ያክል ነው የደረሰሽ? አሁን ስንት? የሶስት ቤተሰብ የሶስት ቤተሰብ ደርሶሻል? አዎ ደርሶኛል። ተቀብለሻል? አዎ ተቀብያለሁ። በውጭ የሚገኝ አሁን ኢትዮጵያኖች ናቸው ድጋፍ ያደረጉት፣ ለነሱ ምን መልእክት አለሽ? በጣም በትልቁ ምስጋና ለእግዚአብሔር ይጓል። አመሰግናለሁ። ምንም ግን የለሽም ነበር? እውነት ችግሯችሁ ነበር ስለ እውነት? አዎ፣ በጣም ምንም ቤት የለንም፣ ምን የለንም፣ ዝም ብለን በረሃ ላይ ፈሰን ነበር። መንግስት እሱ መቼም ጠይቀናል ጠይቆን እንትም ብሎ እና ቆጥሮናን እና ስለቆጠረና ምስጋናን እናደርሳለን። እሺ፣ እና ዚስ ምን ያክል ደረሰሽ አንቺ? እሺ፣ ያራ ቤተሰብ ደርሶኛል። ምን ያክል ደርሰሽ? አንድ ቁምጣ፣ አንድ ቁምጣ። አንድ ማዳበሪያ ያደረሰሽ? አአ ደርሶኛል። እሺ፣ ስለዚህ ምን ተሰማሽ ዛሬ? በጣም ደስ ብለኛል። ለዓለም ለዓለም፣ መንግስትም በጣም ነው ለውም ለዓለም፣ ደስ ደስ ብለኛል። በውጭ የሚገኙ ኢትዮጵያ በውጭ የሚገኙ ኢትዮጵያ ግዳፍ ስላረጉን በጣም እናመሰግናለን። እሺ፣ እናቴስ ደርሶታል? አዎ። የስንት ቤተሰብ? የሶስት ቤተሰብ። እሺ፣ ዛሬ ድጋፍ ስለተደረገሉ ምን ተሰማው? በጣም እናመሰግናለን። ህራባችን ስለደረሰ ተጨቁነን ስለኖርነ አሁን ግን ስላየልነ ደስታ ደርሰና እናመሰግናለን። እሺ፣ እናቴስ ደስ ነው። የት ቀበሌ ነው? ሀሙሴት ነው። ዛሬ ምን ያክል የስንት ቤተሰብ ደረሰው? የሁለት ቤተሰብ። ምን ተሰማው ዛሬ ይሄ ስለተሰማ? በጣም ደስ ብሎኛል። እንግዲህ በራችን ስለደረሰ ደስ ብሎኛል። በጣም ቸግሮት ነበር፣ ቤት የሚበላ ምንም የለም ነበር። በጣም ነው እንጂ ቅድም እየነገሩኝ ነበር፣ የለም ነበር የሆነ። አዎ ምንም የለንም፣ ችግርተኞች ነን፣ ተፈናቀልን፣ ቤታችን ጥለን ተወርሰን ነው የመጣነው። አዎ ከዚህ እንግዲህ አመሰግናለሁ። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንግዲህ ዛሬ ከአዊ ዞን ከወለጋ የተፈናቀሉ ወገኖቻችን እንግዲህ ሰቆጣ ድረስ ሰቆጣ እዚህ ዋግኽምራ እንግዲህ አካባቢ ዙሪያ ድረስ እነሱም አብረው ከድጋፉ አብዛኛውን ድጋፍ የሚያገኙት እንደም እነሱ ናቸው ና ከዛ ቤት ንብረታቸውም ተቃጥሎባቸው እንግዲህ ሰቆጣ ድረስ እዚህ ኪሎ ሜትር ወደ ወገኖቻቸው መጥተው መሬት እንደሌለው ሰው መሬት መኖሪያ ቤት የሚያርሱ ዝርሻ ስለሌላቸው የከፋ ችግር ላይ የተጋለጡ ወገኖቻችን ነበር። ለነሱም ስለተካተቱ ዛሬ ህን ድጋፍ ስላገኙ እንዳያያችኋቸው ቤታቸው የሚላስ የሚቀማ ይለም ነበርና በጣም ደስተኛ ናቸው። ድጋፍ ላረጎቻችሁ ለቤተ አማራ ዓለም አቀፍ ማህበር ከልብ እናመሰግናለን። አመሰግናለሁ። ወይዘሮ ዝናሽ ወርቁ ይባላለሁ የዋግኽምራ ዞን አደጋ መከላከልና ምግብ ዋስትና ጽሕፈት ቤት የቅድመ ማስጠንቀቂያና ምላሽ ቡድን መሪ ነኝ። ያው እንግዲህ አሁን ከዚህ ጋር ከችግሩ ጋር ተያይዞ እንግዲህ በሰቆጣ ዙሪያ ላይ ወሎ ቤት አማራ አንድ ሺ አርባ ለሚሆኑ ሰዎች መቶ ሰላሳ ኩንታል ፊኖ ዱቄት ድጋፍ አድርጓል። ይሄም እንግዲህ በጣም ማመስገን እንፈልጋለን። እንድታደርሱ ብንፈልገው ወሎ ቤተ አምሐራ አሁን ብቻ ሳይሆን ከተፈናቃይ ጀምሮ በርካታ ድጋፎችን አድርጓል። እንዲሁም ደግሞ በጎርፍና በመሬት መንሸራተት ለተጎዱ ለደሃና ወረዳ ና እንዲሁም ለጋዝጊብላ ወረዳ ድጋፍ ሲያደርግ ቆይቷል። ይሄንም እጅግ አድርገን እናመሰግናለን። በብሔረሰብ አስተዳደር ውስጥ እናመሰግናለን። አሁን መናገር ምፈልገው ነገር ቢኖር በተለይ አሁን ሰቆጣ ወረዳ ና ዝቋላ ወረዳ በጣም አሁን የጆፕ ሪሶርስ የሚባል አለ ያው በመንግስት በ2016 17 በነበረው ችግር ምክንያት በአመቱ ባለው የአመቱ ያለውን ጉዳት በማጥናት የሚሰጥ እህል ነበረ። እሱ እንግዲህ አጠቃላይ በሁለቱ ወረዳ በዝቋላ ና በሰቆጣ ዙሪያ ቶታሊ ቀርቷል። ይሄ ማለት ደግሞ ያው እንግዲህ ሰቆጣም ብዙ ተፈናቃይ ያለበት አካባቢ ነው። ዝቋላም በተመሳሳይ ና ችግሩ በርካታ ና ሰፊ ስለሆነ ይሄ በመንግስት የሚሰጠው ወይም ጆፕ ምለው በጆፕ ፕሮግራም የሚሰጠው ሪሶርስ ስለቀረ አሁንም ተጨማሪ ድጋፍ በጣም ብዙ ተፈናቃይ ያያቸዋቸው ነው ብዙ ተፈናቃይ ተደራሽ ያልሆኑ ተፈናቃዮች አሉ። እንዲሁም ደግሞ በርካታ ተፈናቃዮች አሉ። በተለይ ሰቆጣ ዙሪያ ወረዳ በጣም በተለይ ሲሬል አካባቢ፣ ቄዋ እንዲሁም ደግሞ ዙና የሚባሉ አካባቢ በጣም ተፈናቃይ ያለባቸው አካባቢዎች ናቸው። ለነዚህ የሚሆን ተጨማሪ ሪሶርስ እንጠይቃለን። አሁን በጣም በርካታ ችግር ነው ያለው። ስለዚህ አሁንም ድጋፋቸው አይለን ብዬ መናገር ፈልጋለሁ ማለት ነው። አጠቃላይ ግን በዞኑ 242008 ሰው የተጋላጭ የማህበረሰብ ክፍል አለን ማለት ነው። ይሄ ማህበረሰብ ምንድነው? ከዛ ውስጥ ለ119000 ሰው ብቻ ነው ድጋፉ የተደረገለት በዞኑ ማለት ነው። ይሄ ማለት ከግማሽ ፐርሰንት በላይ ያለው ሕዝብ ክፍተት እንዳለበት ያሳያል። እና ማህበረሰቡ ጠቅላላ ተጋላጭ ስለሆነ በተለይ እነዚህ ሴቶች የምንላቸው ማህበረሰቦች ድጋፉን ይፈልጋሉ። እና ሪሶርሱ ካላችሁ ወይም ወገኖች ካላችሁ ይሄን ማህበረሰብ ድሮም ስትደግፉት ነበር፣ አሁንም በተጨማሪ እንድትደግፉን ለማለት እፈልጋለሁ። አመሰግናለሁ። መጣ እስካሁን ምንም ጠቅማጠቅም ያገኘ የለም። አንድ ጊዜ ብቻ ተሰጥቶታል። ባዶ ቤት ነው ያለ እና ዜሮ ሰባት ዳብል ማርያም ነው። በጣም እናመሰግናለን። ለእለቱ ችግር ደርሳችሁልናል። በጣም ነው ምክንያቱም ቲቪ ተጠቃሚ ሆኖ እኔ ብልክ ብልክ ምንም አንጀቱ ጠብ አላለለትም። ባዶ ቤት ላይ እንደደረሳችሁልኝ